ደስተሽ እንዴ እሺ አንቺ እስከ ቤቱ ሳታከፍኝ እሱ እንኳን እያማረ ይቀራል እንደዚህ አይነት ጅብ ነበርሽ እንዴ አልነበርኩምም አይደለውም እና ቆይ ምንድን የግድ መሆን ስላለበት ነው እና በባዶጄ ልውጣ የሆነ ነገር ይዞ ለመውጣት ነው የገባሽው ጥርሱ አንቺ ነሽ ሌላ ያልጨረሽው ነገር ካለ ጨርሰሽ ጥሪ በቃ ዳንኤል ለካ እንደዚህ ወረድ አስተሳሰብ ነው ያለ ይኸውልህ ካሌብ ለንግግር ይቅርታ ግን ታውቃላ በእሷ በኩል ለመጡብኝ ነው እንደዚህ መሆን አንቺ እኮ ልፋታ ብለሽ መቼም ምንም ሳትዥ አይደለም የካሬብ አባት ትግስቴን እያጨርከኝ ነው የካሬብ አባት ነው ያልሽው አዎ አባዬ እንዲልፍተው መሆን አለብህ ቃሉን ማወቅሽ ይገርማል አንተም እኮ እንደ መጥፎ ነው የምታይ ይህኔ ምን ይጠቅሙሻል እኔ ደክሞኛል ሁሉም ነገር ብተው ግን ዝምድናችሁን ማጣት አልፈልግም ዝምድናችን ሌላ እሱ ሌላ አወቃለሁ እሱ ስጦታ ነው የሚፈልገው ታችሁም አንድ ምክርን ያለ እሱም ስርዓት ያዙልኝ ነው የምላችሁ አረ እባክህ! እንዴት እንዴት ነው ይናከ ነባክ እንድትከበሪ ትፈልጊያለሽ? እዩ ለካሊ ችግር የለውም ቤቱን እለቅልሃለሁ፣ ግን እንደዚህ ልትናገረን አይገባም። አረ እባክህ! በማን ቤት ነው? ማንም ይለቀው ራሱ ይለቃታል። እንጂ እንዴት ዋልሽ ቲና? እብደቷ እንደቀጠለ ነው። ካናታቸው ላይ ካልጨፈርኩ ያለችም ነው። የቤቱን ጣራና ግድግዳ ፎቶ ማንሳቷን ተያይዘዋለች። ሽማግሌው ሶፋ ላይ ተቀምጦ እንኳን ልታከብራቸው አልፈለገችም። ምን እያደረግሽ ነው ልጅህ? ይላሉ ሽማግሌው። ፎቶ ላነሳው ነው ገዥዎች ጋር ልስማማ ፈልጌ በማለትም ቤቱን ልትሻሻጥ እንግዲህ እየተነጋገረችና ከደላሎች ጋርም እየተስማማች ነው። ከደላሎችም ብዙ ገንዘብ እንደሚያወጣላትም ምላሽ እንዳገኘችም ይነገራታል። በዚህ ሽማግሌው ቤቴ እንዲሸጥ አልፈልግም ይላሉ። እንግዲህ እኮ ቤቱ የኔ ነው በማለት ብቻ የምታደርገውን አሳጥቷታል። እንዲህ በደስታ ጨልላ ሳትጨርስ ግን ኤደንና ካሌብን አንድ ላይ ታቸዋለች። ሆኖም ለካ ሚስት አዘጋጅቶ ነው እኔ የፍች ጥያቄ ሳቀርብ ምንም አይነት ስሜት ያልተሰማው በማለትም ብሽቅ ብላለች። ኤደን ወደዛ ቤት እንዳትመጣ ዳኒ ማስጠንቀቂያ ቢያደርስባትም ሽማግሌ ወግ እንድትመጣ የወተ ቦታት ነው ዛሬ ላይ አሁንም እንደተለመደው መታ እንዲጫወቱም ጠይቀዋታል። ሆኖም ከቤት ተሰብስበው ቡና እየጠጡ ባሉበት ሰዓት ዳንኤል እና ቲና እስከ መጨረሻም ወደ ቤት ተከስተዋል። እንግዲህ ከርቀት ያየቻት ኤደንን ፊት ለፊት አይታታለች። ካሌብ በእኔ ላይ አገባብኝ እያለች ስትንጨረጨር ነበረ። አሁን ላይ ግን ቤቴ ነው ብላ ልትሸጥ እየተስማማች ያለችበት ቤት ይህ ካሌብ ሚስት የምትሆነው ኤደን ገብታ ተቀምጣለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ብዛ እያልኩኝ ትሁት ድራማ ክፍል 29 ተለቋል። በሚገርም ሁኔታ እጅግ በጣም ደስ የሚልና አዝናኝ ድራማ እንዲሁም ማስተማሪ ነው፣ መሳጭ ሆኖም ቀጥሏል። ዛሬስ ምን አዲስ ነገር አለ? አብራችሁኝ ቆዩ። ባለፈው ክፍል ቲና የፍች ጥያቄ ካሌብን አቅርባለት ነበር ካሌብም እሽ፣ ይፈልጋለሁ እንግዳው አፍጠኞ ነበረ ይህ ካሌብ መልስ። ይህንን የሰማችሁ ቲና በጣም ትናደዳለች። ዳንኤልም ቲና ግን ለምን አርፈሽ አትቀመጭም? እንዴት እንደዚ አይነት ጥያቄ ታነሻለች በማለት በጣም ተቆጥቷታል። እሷም ዳኒ፣ ከዚህ በኋላ እኮ እኔ እህትህ ሀብታሙኛለው ማለትም የቤት ባለቤት እስከሆንኩ ድረስ አንተን የሚጨንቅ ነገር የለም እንግዲህ የእነሱ ጥገኛ አይደለህም እያለች ነበረ በራሱ እንዲተማመን ስትነግረው የነበረው ነገር ግን አንቺን ተከትዬ ገደል ከሚገባ እህትነትሽ ይቅርብኝ በማለት ለማስመሰል ሞክሯል። ቲናም ቤቱን ትታ ከወጣች በኋላ ተከትሏት በመሄድ ምን እያደረግሽ ነው? ግን አይነት ሴራ እየተከወነብሽ እንደሆነ አላወቅሽም? በማለት እንግዲህ እሱም በጣም ያደረገችው ስህተት እንደሆነ ገልጾላታል። በተለይ ደግሞ ፎቶዎች አንስታ ከደላሎች ጋር መስማማቷና ብዙ ብር እንደሚያወጣላት ስትነግረው ይህንን ያደረግሽው ከሽማግሌው አጠገብ ነው ወይ በማለትም ጠይቋታል። እሷም ለሽማግሌው ያላትን ንቀት ያሳየችበት ሁኔታ ነበረ። ታዲያ ሽማግሌው ቤታቸውን በላያቸው ላይ ተስማምተች ስትሸጭ ዝም የሚልሽ ይመስልሻል በማለትም ቲናን ጠይቋታል። ነገር ግን ቲና አቤት ጨለምተኝነቷ! በጣም በሚያስገርም ሁኔታ የቤት ባለቤት እስከሆንኩ ድረስ ምንም አያመጡም፣ እንግዲህ ተጠራርገው ወደ ውጭ ይወጣሉ። አንተ ደስ ሊልህ ሲገባ ለምንድን ነው ግን በዚህ ልክ የምታምን ጫጭቀኝ? እያለችም ዳንኤልን እየተቆጣች ነው። ዳንኤል በግልጽ እንዳይናገር ያ ቃል የተገባለት አራት ሚሊዮን በሚገባ አስሮ ይዞታል። ነገር ግን ሁኔታው ወዳልሆነ ነገር እያመራ ስለመጣ ዳንኤልን ለከፍተኛ ጭንቀት ዳርጎታል። ከቤትም በመመለስ አባዬ እኔ ሕሊናዬ አላርፍም ብሎኛል፣ እውነታውን ነግራት እህቴን ልታደጋት ይገባል በማለትም ነግሮት ነበረ። ማግለው ግን ይህ ከመሆኑ በፊት ለምን እህትን ቀድማሃት መክራትም ነበር ያሉት። ወይ ቲና ቤቱ ብቻም አልቀራት፣ አሁን በካሌብ ስም የተቀመጠ የባንክ ቤት ገንዘብን መካፈል ትፈልጋለች። ምንም ጥያቄ ለካሌብ ነግራው ነበር። ካሌብም ከቤቱ አንቺ ግማሹን የምታካፊን ከሆነ በማለት ነግሯታል። ነገር ግን ቲና ተብዬዋ አይ፣ በፍጹም ቤትም እንዳያምርህ በማለት ነበር የመለሰችለት። ሄዳውስ በስሜ እየተቀመጠ ድምቡሎ ሳንቲም አላካፈልሽም እካ እንደዚህ አይነት ጅብ ነበር ሾይ በማለት ነበር የሰደባት እና ምን ላድርግህ እያለች። እንግዲህ ጥያቄዋ ትክክል እንደሆነ እየገለጸች ነው። ይህንን ተከትሎም ለዳኒ አሁንም በባንክ ያስቀመጠውን ገንዘብ መካፈል እንደምትፈልግ ነግረዋለች። ጭራሽ ገንዘብ ያምርሻል ደግሞ ነን እንዳታስቡ በህይስ ይሳካልሽ እንግዲህ እንገናኛለን ብሏት አንዳንዱ የምትናገራቸው ነገሮች ዳኒን ሽብር ውስጥ ከቶታል። ሆኖም ባለመስማማት ከእሷ ጋር ተጣልቶም ሲመጣ ከርቀት ኤደን ተመልክተዋለች። ሆኖም ኤደን ልትተው ስላልፈለገች ተከትላው ምንድን ነው የሆንከው እያለችም ስትጠይቀው ነበረ። ትንሽ እንዳመመውና ውሃ ገስታ እንድትሰጠውም ይጠይቃታል። ኤደንም ወደ ሱቅ በመሄድ ውሃ ገዝታ እንዲረጋጋ አድርገዋለች። ግን ምንድን ነው የሆንከው እኔ የሰላም አይመስለኝም እያለችም ስትጠይቀው ነበረ። ነገር ሁኜ እያለ ምኑን በግልጽ ይነገራል? ብቻ በጣም ለከፍተኛ ስቃይ ውስጥ ገብቷል። እንግዲህ እንደ ተለመደው ሽማግሌው እቤት ነኝ ብሎኛል ሄጅ መጫወት አለብኝ በማለት ለዳኒ ነግረዋለች። ዳኒ ግን በፍጹም እኔን ተከትለሽ እንዳትሄጅ እዛ ቤት እንዳትመጪ የማታውቂው ነገር አለ በማለትም እዛ ቤት ለማስቀረት ፈልጎ ነበረ። ኤደን ግን ከኔ ጋር መሄድ ካልፈለግን የራሴ ይሄዳለሁ፣ ቤቱን ነው አውቀዋለሁ። እያለችም ወደ ቤት ትሄዳለች። ከዛም በነበረው ነገር ሲጨዋወቱ ቆይተው ካሌብ ይሸኛታል ማለት ነው። ካሌብ በሚሸኛት ሰዓት ቲና ከርቀቱና ትከታተል ነበር። ካሌብ ሰራልኝ ለካ፣ በእኔ ላይ ሚስት አስቀምጦ ነው እንደዛ የፍች ጥያቄ ሳቀርብ መብትሽ ነው ገደል ግቢ ያለኝ እያለችም ቲና በጣም በቅናትና በንዴት ስትንጨረጨር ነበረ። ከቤት መጣ ሽማግሌውን ጨፈረች፣ አይገልጻትም። በእኔ ላይ እንዴት እንደዚህ አይነት ስራ ይሰራል እያለችም በጣም ጮኸችባቸው። ሽማግሌውም ለደንታቸው አልነበረም። ዳኔ ግን አንዳንድ የምትናገራቸውን ነገሮች በልክ እንድታደርጋቸው ቢመክራትም ቲና ግን መስሜ ጥጥ ነው በማለት አሁንም መጨፈሯንና መሸለሏን ቀጥላበታለች። እንግዲህ ከቤት ጠራርጌ ነው የማስወጣቸው እያለችም ለዳንኤል እየነገረችው ነው። ዳንኤል እረፊ፣ የምታደርጊው ነገር ትክክል አይደለም፣ እባክሽን በትግስት አድርጊው ቢላትም እሷ ግን በፍጹም፣ እንዴት አንተ ልታግዘኝ ሲገባ ደስ ሊል ሲገባ፣ ነገር ግን እኔን ወደ ኋላ እንድል እያደርገን ያለኸው በማለትም እየጮኸችበት ነው። በፍጹም አንቺ እንዳሰብሹ ስላልሆነ ነው አንድ ሳምንት በትዕግስት ጠብቂኝና እነግርሻለሁ ብሏታል። ከነገርከኝ ዛሬ ንገረኝ ካለብለዛ ደግሞ እንደዚህ አድርጊ እንደዛ በያልክ አታደናቅፈኝ። አሁን እነሱን ጥርግርግ አድርገን አስወጥተን ያንም ቤት በውድ ዋጋ ሸጠን ዘና ፈታ ማለት ነው የምፈልገው። እንዴት እኮ እንደተደሰትኩ ከአሁኑ ጀምሮ እያስያዘኝ ገንዘብ ብዙ ነው በማ የማይጨበጥ ህልም ላይ ሆናም በደስታ እየጨለለች ነው። ዳኒ ግን እነሱን አስወጣለሁ ስትይ ቀድመ ሻንጣ ሽን አስተካክይ የምትባረሪው አንቺ ነሽ፣ በማለት እንቅጭን ነግሯታል። ታዲያ ካሌብም ከኤደን ጋራ አብረው ስላያቸው ዳኒ በጣም ተናዷል። ችምኮ በካሌብ ላይ ያደረግሹ ነገር ጥሩ ነገር አልነበረም። ካሌብ ሴት ይዞ ቢመጣ ምን ይደንቅ ሻል አይነት ምላሽ ቢመልስላትም ማለትም ራሱን ከመከላከል አንጻር ነው ለቴና እንደዚህ የሚመልስላት። ካሌብና የሄደን መቀራረብ ግን እንዴት ሚስቴ ሊቀማኝ የሚል ስሜትም ስላለበት በጣም ተናዷል። ሆኖም ለሽማግሌውም ቲና የተናደደችበትን ጉዳይ እየነገረው ነው። ማለትም ከሴት ጋር አየሁት ብላ ነው የምትንጨረጨረው እያለም እየገለጸ ነበር። ነገር ግን ቲና ከተለየችው በኋላ ለካሌብ በመሄድ እኔ ኮ ሚስቴን በጣም ነው የምወዳት፣ እንዴት እንደዚህ አይነት ስራ ትሰራለህ? እያለም ሁለታቸው ጭቅጭቅ ገብተዋል። ሌብም እኔ እንዳንተ አይነት ወራዳ ሰው አይደለሁም፣ ምን ሳደርጋ? ይሄን ሸኘኋት እንጂ ብሎታል። ኤደንም ከሽማግሌው ጋር ተገናኝታ አንዳንድ ጉዳዮችን እየተመካከረች ነው። በተለይ የዳን ጸባይ እየተገለጸላት አይደለም። ማለትም ሽማግሌው አራት ሚሊዮን እንደሚሰጡት ቃል እንደገቡለትም ነግሯታል። ከየር ሰውም አጉል የማይጨበጥ ተስፋ አራት ሚሊዮን ብር ሰጠዋለሁ እያሉትን ይተውት ብላለች። ማለትም ዳኒ እንደዚህ አይነት ልምምዶችን እንዲለምድባት ስለማትፈልግ ጎበዟ ሄደን ሆኖም፣ ሽማግሌው ብዙ የማታውቂያቸው ነገሮች አሉና ከቤት መጥተሽ እንጫዋወት ብሏታል። ለዳኒ ደውዬ ወይ መናገር አለብኝ፣ ካለበለዛ ዝም ብዬ ተነስቼ በምመጣበት ሰዓት ዳኒ እየተጨቃጨቀኝ ስለሆነ ሌላ ችግር መፍጠር አልፈልግም ብላለች። አባግን ግን አባዬ ነብሎ የመጣሁት ብለሽ መልሽለት ለሚመጣው ጥያቄ ምንም አትሳቀቂ በማለት ኤደን ወደዛ ቤት እንድትመጣም አድርገዋታል። አሁንም ከዳኒ ጋር ስላለው ጉዳይ እየተጫወቱና ብዙ የማታውቃቸው ታሪኮች እንዳሉም በቅኔ ለመናገር ሞክረዋል። ደን የምታውቀው በግልጽ የነገሯት አንዳችም ታሪክ የለም። እንዲህ ትሁትም ቡና ፍልታ እየተጫዋወቱ በተለይ ደግሞ ኤደንን የመሰለች መልካም ሴት የቤተሰባቸው አካል ሆና ስለተቀላቀለቻቸው ደስ ብሏታል። አንቺን የመሰለ መልካም ሰው እንዲሁ በአጋጣሚ አስተዋወቀን እያለችም ኤደንን በመታወቃቸው እጅግ በጣም ደስ ብሏቸዋል። አጅሪትናም የቤተሰቡን አባላት አጠራርጋ ለማስወጣትና ቤቱን ለመሸጥም ቋምጣለች። ማንኪያ ሳይቀር ነው ካሌብን የምካፈለው እያለችም ነገሮችን እያመቻቸች ነው። እኔ ግን ከመብላትሽ በፊት እንዳትበሊ በማለት ቢያስጠነቅቃትም ታያለህ ይልቁንስ ልታግዘኝ ይገባል እያለችም ዳንኤልን እየነገረች ነው። እንዲህ ባለመስማማት ሲጨቃጨቁ ቆይተው ወደ ቤት ሲመጡም ዓይኗ ጉድ ተመልክቷል። ማለትም የካሌብን ሚስት ኤደንን ፊት ለፊት ተመልክታታለች። አቤት ምን ይፈጠር ይሆን? በሚቀጥለው ክፍል አጓጊ ሆኖ እንደቀጠለ ነው። ምናልባትም ከኤደን ላይ አንቺ የካሌሚስት በሚል በጎባን ስሜት ዘላ ልትከመርባት ትችል ይሆን? በኤደን የሚፈጠረው ስሜት ሊሆን የሚችለው የዳኔ እህት እንደሆነች ስለምታውቅ፣ ስለዚህ ልትታወቃት ፍቅር ሰላም የምትላት ይመስላል። ሽማግሌውም እነዚህ ሁለቱን ጉደኞች ገና ውለው ወደ ቤት ሲገቡ እንዴት ዋላችሁ ልጆቼ ነበር ያሉት። የሽማግሌው ድራማ አያልቅምና በሚቀጥለው ክፍል ይዝላችሁ የሚቀርብ ይሆናል። ለዛሬ ይህን ይመስላል። ቻው ቻው